ሰው መሆን ክብር ነው አረጋ እና ሕጻናት መርጃ ማህበር ሰው መሆን ክብር ነው የሚለውን ትርጉም ማግኘት የቻለው ምክንያቱም እንግዲህ በፈጣሪ ዘንድ፣ በእስልምና የሚሆን በክርስትና እንዲሁም በሌሎች እምነት ተከታዮች ሰው መሆን ትልቅ ክብር አለው በፈጣሪ ዘንድ። ስለዚህ ሰው መሆን ክብር ነው የሚባል ተቀባይነት ይኖረዋል። ስለዚህ ምንድነው የምትደግፊያቸው ሰዎች ክብር አላቸው፣ ጓደኞችሽ፣ ሳምበዲ ሌሎችም ክብር አላቸውና ስለዚህ ሰው መሆን ክቡር ነው ቢባል የሚለውን አሰብ አምተን ሰው መሆን ክቡር ነው አረጋውያን እና ሕጻናት መርጃ ማህበር አለ። ከመግባቴ በፊት እንደዚህ ሰው መርዳት ደስ ይለኝ ነበረ በሀሳብ ደረጃ ከዛ ግን ከተቀላቀልኩ በኋላ አረጋውያን ቤቶች ራሱ ስትሄጂ ሰዎቹን ስታይ የምታገኙ ደስታ በጣም ከፍ ያለ ነው። ከማህበሩ ውጭ ራሱ ብር ኑሮኝ ለእነሱ ለምን ድጋፍ አላደርግ የምትይበት የምታገኙ ብዙ አሉ ስትሄጂ ሰው ሆነው የሚቀበሉሽ አረጋውያኖቹ እንደ እናት ነው እና እነሱን ስታይ እናቴ ናት ወይም አባቴ ነው ብለሽ የምትገቢበት ነገር ነው እና ገባው በኋላ በጣም ደስ እያለኝ ነው እያገለገልኩት ያለ። አሁን ላይ ከአሁን በፊትም እንደዚህ በጎ አድራጎት ስራ ላይ እሰራ ነበረ ማለት የተለያዩ ትምህርት ቤት እያለሁም ግቢ እያለሁም በጎ አድራጎች ስራ ላይ ይሳተፍ ነበር። ከዛ በኋላ እንደመጣሁኝ እዚህ እዚህም ያው የግል ስራ ሰራለውኝ። ሁሌም አያቸዋለሁ እነሱ በጎ አድራጎች ሲሰሩ ሰለቼ እንደከመኛ አይሉም እና ሁሌም እኔ ፍላጎተዋለኝ ከስራ ጋር አይመችም ነበር እና ከዛ የሆነ ጊዜ ነገረኝ አይ ከስራ ጋር አይመቸኝም እያልኩት ነበር፣ ግን ባየዋቸው ድጋፍ ቅዳሜና እሁድም ሆነን መስራት እንችላለን። በቅዳሜና ወደ እረፍት በማገኝበት ሰዓት መጥቼ ከነሱ ጋር ነገሩኝ። ጆይን አረኩኝ፣ ተቀላቀልኩ ማለት ነው። ማህበሩ የተመሰረተው በ2013 ሐምሌ 16 ዓመተ ምህረት ነው። አጋጣሚ ሆኖ ማህበሩ ያው ከአካባቢ ካለ ወጣቶች አደላይ ስብስብ ብለን ሐምሌ 16 ከአድርቃይ ከማይ ጸብሪ፣ ከጠለምት እና ከአካባቢ ያሉ ተፈናቃዮች ተፈናቅለው ወደ ደባርቅ ከተማ በሚመጡበት ሰዓት ለምን ምሳ አናበላቸውም? የምሳ ፕሮግራም በሚል ነው የተጀመረው። በሰዓቱም የምሳ ፕሮግራም አበላል ከዛም ለምን ራት አናበላም? ሸራ ዘርግተን ሸራ ሰርግተን ምሳና ራት ብናበላ የተሻለ ነው ብለን ሳንቲም ማሰባሰብ ጀመርን። ኦኬ እንደዛ ከሆነ ግማሻችን እንጀራ ይለመን፣ ግማሻችን ደግሞ እዚህ ጋ ሳንቲም ሰባስበን ሽሮ ሰርተን እናበላ በሚል ከዛም ማታም ማደሪያ ስላልነበራቸው ተፈናቃዮቹ ለካርቶን መዳበሪያ ከማህበረሰቡ በማሰባሰብ ኢትዮ ቴሌኮሙ ፊት ለፊት የሆነ ህንፃ አለን፣ እዛ ህንፃ ጋ ወስደን እንዲያድሩ አደረግን። እያለ እኛ ለአንድ ቀን ምሳ ያሰብ ነው ለተከታታይ ስድስት ወር ቁርስ፣ ምሳ፣ እራት፣ አልባሳት እንዲሁም ደግሞ የህክምና የታመሙትን ወደ ህክምና መውሰድ ህክምና ማሳከም የንጽህና መጠበቂያዎችን ሌሎች ሌሎች ድጋፎችን በደባርቅ ከተማ መዋለ ህጻናት ካምፕ በማድረግ ለተከታታይ ስድስት ወር ድጋፍ ስናደርግ ቆየን።

ከዛም ሕጋዊ ዕውቅና ካገኘ በኋላ ተፈናቃዮቹ ኦልሬዲ የዛኔ ወደ ካምፕ መንግሥት ተረከባቸው ወደ ካምፕ ገብቶ ነበር። ከሴ ግሩፕ መቶ ሺህ ብር ድጋፍ ተቀብለን በሀገር ውጭ የሚኖሩ ሊቀጳጳሳት ያሰባሰቡትን አልባሳት ወደ ኢትዮጵያ ልከው ነበርና የትራንስፖርት ወደዚህ መምጣት ብር ስላልነበራቸው 84974 ብር ከምናምን ሳንቲም ከፍለን ወደ ደባርቅ አምጥተን ያው በዚህ በምታየው መልኩ አልባሳቱን አሰባስበን ያን አልባሳት ድጋፍ አደረግን ካምፕ ላይ። እንዲሁም የትንሣኤ አንዳንዴ እንደዚሁ የድን ድጋፍ ማለት የማግደፍ ምናምን ፕሮግራም ሲኖር በስራ በማገዝ እናግዝ ነበር። እንደዚህ ዱቄቶች፣ ሩዝ፣ ሌሎች አልባሳት አልባሳትናም የተረፉ ነበሩና እነሱን ደግሞ ላረጋውያን ከተማው ለነበሩ ላረጋውያን ሰባስበን ወደ 300 ምናምን ለሚሆኑ አረጋውያን እንደዛ ስርጭት አካሄድን። ከዛ በተጨማሪም ከተለያዩ ሰዎች ለምሳሌ ከሰሜን ጎንደር ዞን ምግብ ዋስትና ተደጋጋሚ እሱ ስለሆን ድጋፍ የሚያደርግልን፣ ከደባርቅ ከተማ ጠቅላላ ሆስፒታል ድጋፎችን አልባሳት ሊሆን ይችላል፣ ብርድ ልብስ፣ እንዲሁም ሌሎች አንሶላ፣ ፍራሽ ለምሳሌ እነሱ እነሱን እየተቀበልን በዛ በሚታየው መልኩ ለአረጋውያን፣ ለአካል ጉዳተኞችና ለሕፃናት ድጋፍ ሲያደርግ ቆይተዋል። ደም ልገሳ ከደም ባንክ ጋር ከአማራ ደም ባንክ ጋር በመተባበር ደም ሁለት ጊዜ ሶስት ጊዜ ማህበሩ ሰጥቷል፣ ድጋፍ አድርጓል። ብዙ ነገሮችንም አድርጓል። ለምሳሌ ልብስ ማጠብ አለ። አቅመ ደካማዎች ልብስ አጥበናል፣ እየዞርን ልብሳቸው ለቆሸሸ፣ ቤታቸው ለቆሸሸ ሰዎች አጽድተናል። ሁለተኛ ደግሞ ወላጅ አልባ ጻን ለሆኑት መስከረም ላይ ደብተር በመግዛት ደብተር በመግዛት እነሱን እስክብሪቶ ደብተር በማገዝ ይህን ረድተናል። ለአስሩ አረጋውያን በየወር ሶስት ሶስት መቶ ብር በቋሚነት እድጋፍ ያደርጋል። እንዲሁም ፍራሽ አልባሳት፣ አንዳንዴ እንደዚህ በሚታየው መልኩ ልብሳቸውን ማጠብ እንዲሁም ደግሞ ጸጉራቸውን መከርከም፣ የበዓል ሰዓት ደግሞ እነሱ መንቀሳቀስና መምጣት ስለማይችሉ የማግደፍ ለነሱ በኬካዊ ቋጠር የሚዘን መሄድ እንደዚህ እንደዚህ አይነት ነገሮችን እየሰራን ነው። እንደዚህ ትንሣኤንና ረመዳን በዓልን በማስመልከት ፈጤን በዓል በማስመልከት የምናደርገው ነገር ሁሌም በየአመቱ እናደርጋለን። በዓላት ሲደርሱ እንደዚህ ጾም ላይ የመጀመሪያ ሳምንት ዘወረደ መጻጉ እያለ ምን እናደርገዋለን? እሱን ወረቀት ባጃጆች ላይ እንለጥፋለን። ከዛ ያን ወረቀት እየሸጥን ገንዘብ እናገኛለን። እንዲሁም በተጨማሪ ደግሞ ቅዳሜና እሁድ ተማሪም ሰራተኛም ስለሚኖር ቅዳሜና እሁድ ሶፍት ማስቲካ እንሸጣለን። መናኸሪያ ላይም እየገባን ለመንገደኞችም ሶፍት ማስቲካ እንሸጣለን። በተጨማሪም ሊስትሮ ስራ እንሰራለን። ጫማዎችን ያጸዳን ብር እንቀበልና የገቢ ማሰባሰቢያ እናደርጋለን። ፍርናሾችን ከተለያዩ በጎ አድራጎቶች እየተቀበልን ለአረጋውያን እንሰጣለን። ይህ ልብስ አለ ከማህበረሰቡ። ማህበረሰቡ ብዙ ያላቸውን ቢያንስ ሁለት ያለው አንድ እንዲሰጥ በማለት የሰበሰብን ከማህበረሰቡ ለፋሲካ በዓልና ለኢድ በዓል ለተለያዩ አረጋውያን እና ላሉት ከኛ ማህበር ውጭ ለሆኑትም ማህበሮች እንተን ድጋፍ እናደርጋለን። እንደምናገኘው ገቢ ነው ብዙ ጊዜ ድጋፍ የምናደርገው። ባለን ሰዓት በማንኛውም ሰዓት የትም ቦታ ቢሆን እናደርጋለን። ብዙ ጊዜ ግን አሁን እኛ የምናደርገው ቋሚ ከያዝናቸው አረጋውያን ወሩ በገባ በ25 በ25 300 ብሩን ለአረጋውያን ለቋሚነት ለያዝናቸው ድጋፍ እናደርጋለን። ከዚያም በተጨማሪ ግን እንደዚህ ማህበራዊ ዋስትና ጋር ከባለሀብቶች ጋር እንደዚህ ከሆስፒታሎች ጋር እንደዚህ ፍራሽ ብርድ ልብስና ሲሰጠን ድጋፍ ሁሌም እናደርጋለን። ገንዘብ ካገኘን ሁሌም እናደርጋለን። ገንዘብ ስናጣ ነው በወር የምንሄድባቸውን እነዛ ሰዎች በቋሚነት እንጂ ገንዘብ ካለን አካል ጉዳተኛ ህጻናትንም አረጋውያንም በየትም ቦታ እንደግፋለን። ከኛ በአካባቢው እንሄዳለን እንዞራለን። ለምሳሌ አሁን ዛሬ ሁለት ኩንታል ወይ ሶስት ኩንታል እህል ቢልሆነ ያችን ሁለት ኩንታል ሶስት ኩንታል በንብሶ ከፍ ለማከፋፈል ስንነሳ በየአካባቢው እንዞራለን። ለምሳሌ አብቅት አካባቢዎች ናቸው በብዛት የቁጣባ ቤቶች አካባቢ ነው በብዛት እነዚህ አካባቢ ሰዎች የሚኖሩት። ከዛ ውጭ ደግሞ ምንድን ነው የምናውቃቸውም ደግሞ አሉ ሰዎች ደግሞ ጥቋማ የሚሰጡናል። ጥቋማ ከሰጡም በኋላ ቀጥታ አይደለም ድጋፍ እኛ የምናደርግ በጥቆማው መሰረት፣ ሳይሆን አይተን ይገባቸዋል አይገባቸውም፣ ከክሌ ማንኛው ይበልጣል፣ ከክሌ ማን ይብሳል የሚለውን አይተን እኛ ድጋፍ የምናደርገው። ለምሳሌ አሁን እኛ ብርድ ልብስ ወይም ፍርናሽ ስንሰጥ እንገባለን ቤት ይህን ልንሰጣችሁ ነው ብለን አይደለም እንገባ። መጀመሪያ ምዝገባ ነው መጀመሪያ የምናካሄድ። ና እንገባለን ቤቱ ጋይተን ፍራሽ ካለ ብርድ ልብስ ነው የሚያስፈልጋት፣ ብርድ ልብስ ከሌለ ስለዚህ ብርድ ልብስ ነው የምንሰጣት። በብርድ ልብስ ትመዘገባለች ሙሉ ከሌላት በሙሉ ትመዘገባለች ወይም በሙሉ ይመዘገባል። ሙሉ ካለ ግን ለሌሎች ለሌላቸው ሰዎች ነው እና እነዚያት ድጋፍ የምናደርግ አይተን በስነ ስርዓት ይሆናል አይሆን የሚለውን ገምግመን እንደ ማህበር ድጋፍ የምናደርግ። ቋሚ የሆነ ገቢ የሚባለው ከማህበሩ አባላት የሚገኘው ገቢ ማለት የአባላት ክፍያ ነው። ለምሳሌ አሁን እኛ አባላትን እንግዲህ ኦልሬዲ አምሳ አባላት አሉን እነዛ አምሳ አባላት በሁለት ከፍለን ነው እንትን የምንላቸው መቶ መቶ ብር ወይም ደግሞ መቶ መስራት የማይችል የማይመቸው ስራ ያለው ምናምን መቶ ብር በወር የአባላት ክፍያ ይከፍላል። መክፈል የማይችል ወይም ደግሞ እየከፈለ መቶ መስራት የሚችል ይሰራል፣ ወይም ደግሞ በጉልበት ብቻ ማገልገል የሚፈልግ ደግሞ ያገለግላል። ስለዚህ እኛ መቶ መቶ ብር ከምናገኘው ከአባላት ክፍያ ነው ይህን እያደረግን ያለው። የቢሮ ኪራይ አለ። አሁን ለቀን ነው እንጂ ስቶር ነበረን እቃ የምናስቀምጥበት ስቶር ኪራይ ነበረ። እንደዚሁ ለነዚህ ለአስራርጋ ሶስት ሺህ ብር ነው በወር አንዳንዴ ራሱ ገቢያችን አንሶ ወጫችን የሚበዛበት አጋጣሚዎች ሁሉ አለ። ይህን ትልቅ ለኛ ቻሌንጅ ነው። በእርግጥ በዛ መንገድ ነው የእኛ የግላችን ስራ ሁሉም ከዚህ ጋር ያለነው የግላችን ስራ አለን። ማህበሩ ለምሳሌ እኔ አሁን ትንሽ ካለው ሁኔታ ማህበሩ ስራ ጋር አልመቼ ብሎ ትንሽ ያቆምኩት እንጂ ባጃጅ ሹፌር ነው። ሁሉም የየራሱ የሆነ ስራ አለው። ግን ከስራው ጎን ለጎን ይህም ማህበር ሁሉም በሚመቸው ለምሳሌ አሁን አብዛኛውን ጊዜ ቅዳሜ እና እሁድ እረፍት ነው ከስራ ያን ቅዳሜ እና እሁድ ደግሞ እኛ እንጠቀመዋለን ለስራ እና በዚህ መንገድ ነው እያስኬድ ነው። አረጋና ህጻናትን በደንብ የለየነበት አንዱ ምክንያት ሁለቱም በጣም ተጎጅ ናቸው። ከሌላው በተለየ በጣም ተጎጅ ናቸው። ህጻናት ከተወለዱ በኋላ አንዳንድ ጊዜ ተጥለው የሚገኙበት አጋጣሚ አለ። እነዚህ ህጻናት ደግሞ የነገ የሀገር ተረካቢ ናቸው። ትልቅ አገሪቱ ላይ ትልቅ አሻራ የማስቀመጥ አቅም ያላቸው ናቸው እነዚህ ልጆች እና እነዚህ ልጆች የሚንከባከባቸው የሚያሳድጋቸው ከሌለ ኦልሬዲ ትውልድ ዋጋ ይኖረው። ስለዚህ ህጻናትን ካልተንከባከብን ትውልድ እየፈረሰ ይሄዳል። አገርም እንደ ሀገር መሆን ትችልም። የመጀመሪያው ሀገር ለመቆም ህጻናትን ከታች መስራት ከታች ማሳደግ ከታች ትልቅ ነገር ማምጣት ስለሚጠበቅብን ህፃናት ላይ ትኩረት የምናደርገው በዛ ነው። አረጋውያን ደግሞ የሀገር ባለውለታዎች ናቸው። ከጥበቃ እስከ ትልቅ ባለስልጣን ድረስ ሁሉም ነገ ወደ አረጋውያን ነው የሚቀየሩ። ያ ማለት ሁሉም ግን በየፊናቸው በየአቅማቸው ለሀገር ትልቅ ውለታ ሰርተዋል። ስለዚህ ነገ አቅማቸው በደከመ ቁጥር ለህዝባቸው ያገለገሉትን ህዝባቸው አቅማቸው በደከመ ቁጥር ሰርቶ መብላት ያቀታቸዋል፣ መንከባከብ ወጥቶ መግባት መልበስ መብላት መጠጣት ያቀታልና እነዚህ ሰዎች ደግሞ የሀገር ባለውለታዎችን ደግሞ መተው ከቻልን አገርም አገር መሆን አትችልም። ስለዚህ አንደኛ ከፈጣሪም የምታገኙ አባቶቻችን አረጋውያንን በመንከባከብ ነው፣ አረጋውያንና ህጻናትን በፈጣሪ ዘንድ የምታገኙስ ነው። ሁለተኛ ደግሞ ውለታቸውን ደግሞ ቢያንስ እንዲያው መመለስ እንኳን ባንችል በመንከባከብ በመርዳት ከጎናቸው ለመሆን በማለት ነው እና ማህበሩ ትልቅ አላማ ይዞ ነው የተነሳ። ልክ እንደ መቁደዲያ ሆኖ ብዙ እናት አባቶቻችን ደግፎ ህጻናትን ማለት ከነዚህ ህጻናቶች ብዙ ዶክተር፣ መምህር የሚሆን አለ። በወላጅ አልባ ብዙ የወደቁ አሉ። ቤተሰቦቻቸው አካል ጉዳተኛ ሆኖ ማስተማር የማይችሉ አሉ። በጣም ብዙ ገጠር ላይ ደግሞ በጣም ብዙ ለነሱ ነገ ትልቅ ቦታ የሚደርሱ ልጆች ናቸውና ከዚህ በላይ ሰፍቶ እነሱ ማስተማሪ ሆነው ትልቅ ደረጃ ደርሶ ብዙ አረጋውያን ሰብስበን የምናኖርበት ድርጅት ቢሆን እንደ መቅደኒያ እንደዛ ይሆናል ብዬም ተስፋ አደርጋለሁ፣ እጠብቃለሁ። ካለው አንጻር እኛ በየወሩ ነው 300 ብር የምንሰጥና ኑሮን ከዛ በላይ ብናደርገው ደስ ይለናልና፣ 300 ወራዊ መዋጮ በምንሰጥበት ሰዓት በጣም እጅ ሁሉ ስመው ነው በቃ ትልቅ ነገር እንዳደረግሽላችሁ ነው የሚያስቡት። እና አብዛኞቹን ሰዎች ያልተረዳ ነው ብዙ ነገር አለ። ሶስት መቶ ብር ከአንድ ጓደኛሽ ጋር ሻይ በማለት የምታጠፊ ነው እና እኛን ሶስት መቶ ብር በምንሰጣቸው ሰዓት እነሱ ያላቸው ትልቅ ደስታ በጣም ነው ደስ የሚለው። እንደዚህ ድጋፍ በምናደርግበት ሰዓት ብዙ የሚቀላቀሉን ወጣቶች እንወስዳቸዋለን። አብረን እንወስዳቸውና ያ ብር ስንሰጣቸው እናቶች ናቸው አባቶች ናቸው። መርቃ ናቸው። በጣም ደስ የሚል ነው። አንደኛዋ መሄድ ከቻል እና ካያቸዋት ገና ስንገባ ልጆቼ መጡ፣ መሬቱን ሁሉ ትስማለች። ወር ሀያ ቀን ስንዘገይባት ብዙ አመት የዘገየ ነው ይመስላት እና ልጆቼ የጠፍታችሁብኝ፣ ልጆቼ ሙኑናችሁን የቀራችሁ ምናምን ያለች መሬቱን ሁሉ ስትስሞ በጣም የሆነ ውስጥሽንም የሚነካው ስሜት አለው እና ያንን ስታይ ከዚህ በላይ ባደርግላት እችብር ለሷ አጠቅማትም ግን ከዚህ በላይ ማድረግ ችል የምትዩ ብዙ ነገር አለን። ከክልል ሴቶችና ህጻናት አካል ጉዳተኞችን በመርዳት ያገኘነው አንድ ምስክር ወረቀት አለን። ሁለተኛ ደግሞ ከሰሜን ጎንደር ዞን ተፈናቃዮችን ድጋፍ በማድረጋችን ያገኘነው ድጋፍ ወረቀት አለን። ሌሎችም በተለያዩ ድጋፍ ድርጅቶች ድጋፍ አግኝተናል እና ያለው ስሜት በጣም ደስ ይላል። በርቱልን አለው እና በጣም ደስ ቢል ስሜት አለው ዳንስ የተቻላችሁ ማለት አስርም አምስትም ይሁን አስር ይዘሽ አምስት ብር ለእነዚህ ህጻናትና አረጋውያን መደገፍ ትልቅ ነገር ነው እና ሦስት መቶ ብር ስሰጭ ያን ያህል ስሜት ስታይባቸው ከዚህ በላይ ኑሮች ቤተሰር ቸው እንሉ ባኖራቸው የምንላቸው ብዙ ሰዎች አሉ። ማለት አሁን አረጋዊና ህፃናት ላይ በሰፊው መስራት ይፈልጋል። እውቅና የሚወሰደው በዛ ስለሆነ ከከተማ አስተዳደሩ ጊዜያዊ ቦታ ተቀብለን አጥረናል። እንግዲህ ያው እንደ እግዚአብሔር ፍቃድ እና የሚያግዘን እያፈላለግን ላለን የሚያግዘን ካገኘን ደግሞ የአረጋዊን መርጃ ማዕከል የአረጋዊና የህፃናት መርጃ ማዕከል ሰርተን በቋሚነት ወላጅ የሌላቸውን ህፃናት ጧሪ ቀባሪ የሌላቸውን አረጋውያንን በአንድ መሀከል ይዘን ህጻኖቹን ማሳደግ አረጋውያንን ደግሞ መጦር ይፈልጋል ማህበሩ። ይህ ትልቅ እቅድ ይዞን ያለ በጎን ደግሞ ማቴሪያሎችን እያሰባሰበ ነው። ያው በዚህ አጋጣሚ ደባርቅ ጠቅላላ ሆስፒታልን ከልብ እናመሰግናለን። እሱም አልጋም፣ ፍራሾችን ማቴሪያል ሰጥቶናል። እንደዚሁም ብዙ ጊዜ ድጋፍም ሲያደርግልን የነበረ ሆስፒታሉ ነው። ሆስፒታሉና ምግብ ዋስትና ከጎናችን ነው እየደገፉ እንደነ እና እነሱን በዚህ አጋጣሚ ማመስገን እንፈልጋለን። ከአምራሮቹ እስከ ትንሽ ሰራተኞቹ በሙሉ ከልብ እናመሰግናለን። ባለ ሀብቶችም ከሀገር ውስጥም ከሀገር ውጭም ላሉ ሰዎች ማስተላለፍ እንፈልገው በተቻላችሁ አቅም ድጋፍ እንድታደርጉልን ነው። እናንተ ድጋፍ ካደረጋችሁልን ከዚህ በላይ ከአስሮቹ ወደ ሀያ ወደ ሰላሳ አረጋውያን እየተንከባከብን ድጋፍ ማድረግ ነው የምንፈልግና መታችሁ ብታዩ ማትችሉ ያው በገንዘብ በአካውንት ቁጥር አለን። ከዚሁ ደባርቅ ውስጥ ያላችሁ ደግሞ ከሰው መሆን ክቡር ነው አረጋዊ ነጻነት ምርጫ ማህበር ቢሮ ብላ መታችሁ በእምነት ሆቴል ጥግ ግራንድ ፕላስ ዋን ላይ ያለን እዛ መታችሁ ድጋፍ እንድታደርጉልን መልእክትን ያስተላልፋል። ብዙ ሰዎች መደገፍ እየፈለጋችሁ ቦታውን ማታቆት ሊኖር ይችላል እና ሰው መሆን ሰው መሆን በቂ ነው የሚለው ነገር አለና ሰው 50 ሳንቲም ቢያገኝ 25 ቱን ለሰው ቢሰጥ በእግዚአብሔር ዘንድም ትልቅ ነገር ነው ብዬ ነው የማስበው። ቢያንስ ብር እንኳን ባይኖር ሀሳብ፣ በርቱልን፣ በርቱ፣ መጥተው ቢጎበኛቸው በጣም ደስ የሚሉ እናት አባቶች ናቸውና፣ መጥተው ቢጎበኛቸው አይዙ፣ በርቱ፣ አይዟችሁ፣ በርቱ ማለትም ትልቅ ነገር ነው ብር ብቻ አይደለም የሰው ልጅ ድጋፍ ሁለተኛ ልብስ አለ የህፃናት ልብስ የሚማሩበት ደብተር እስክብሪቶ ብሪቶ ይህም ትልቅ ነገር ነው ብዬ አስባለሁኝና በጣም ደስ ነው የሚሉት